የአባይ ጉዳይ ላይ ሁል ጊዜ የግብፅ ዶሴ ይዞ የሚዞረ አልቡራን ነው። አሁን የአማራ ህዝብ ከህዋት ጋር መዋጋት ምን ምክንያት አለ? የፋኖ ትጥቅና ስንቅ የሚገባው ከኤርትራ መነሻ ቢያደርግም በመተማ በኩል አድርጎ እነዚህ በተቆጣጠሩበት አቅጣጫ በግንባር ቀደምነት አልቡራን ደጋፊ ግብፅና ሳውዲ አረቢያ እንደዚሁም እራን በጀርባ በስውር በኢትዮጵያ ለቀይ ባህር የምታደረገውን እንቅስቃሴ ወደንም ጠላንም ኤርትራ ከአልቡራን አልቡራንን በደገፈች ልክ ሁሉ ጀራል ዳጋሎን የኢትዮጵያን ወደ ቀይ ባህሪን የመውጣትን ፍላጎት ይደግፋል። በኢትዮጵያና የኤርትራ ግጭት ቀጠናዊ መልክ ሊይዝ ይችላል። ክቡራዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳቸው የተወደዳቸው የአንድ አፍታ ቤተሰቦች ከአንድ አፍታ ወደእናንተ የሚደርሱ የአንድ አፍታ ኢንሳይ ዝግጅታችን ጀምሯል። ከአማኑኤል መንግስቱ ጋር ወቅታዊ ጉዳዮች ላይ እናተኩራለን። አብራችን ቆዩ። አማን እንኳን ደህና መጣ። እንኳን ደህና ቆየ ዘሩ። እጅግ በጣም ትኩስ የሆኑ አጀንዳዎች የተነሱበት ሳምንት ነበር። የኢትዮጵያ ከፍተኛ ባለስልጣናትና የጦር መኮንኖች ከአሰብ 35 ኪሎሜትር ርቀት ላይ ተገኝተው ቅኝትና ጉብኝት አድርገዋል። በሰመራም እንግዲህ ዝግ ውይይት እያደረጉ እንደሚገኝ ከስፍራው የሚወጡ መረጃዎች ያመላክታሉ። ይህ እየሆነ ባለበት ደግሞ የኤርትራ ጦር አዲስ እንቅስቃሴ እያደረገ ይገኛል። እንግዲህ እኛም በተመለከትነው አንድ ተንቀሳቃሽ ምስል ላይ የኤርትራ ጦር አዲስ ተጨማሪ ኃይሉን ወደ ቡሬ ድንበር እያስጠጋና እያከማቸ እንደሚገኝ ሪፖርቶች ያመላክታሉ። ይህ በሆነበት ሁኔታ ደግሞ ቲፒልፍን፣ ፋኖን፣ የኢትዮጵያን መንግስት፣ አልቡርሃንን እንደዚሁም ደግሞ መሀመድ አምዳን ዳጋሎ ሄሜቲን የሚመለከቱ መረጃዎች ወጥቷናል ወጥቷል። የሀገራችን ሁኔታ በተለይ የሰሜኑ የሀገሪቱ ክፍል ያለውን ሁኔታ ከሱዳን ካለው ነባራዊ ሁኔታ ጋር አያይዘን ነው ዛሬ የምንመለከተው። እንግዲህ የኤርትራ ኤርፖርቶችን ጨምሮ እንደዚሁም የጎረቤት ሀገራትን ለአልቡርሃን ድጋፍ የሚያደርጉ ሀገራትን እደበድባለሁ ብለዋል። ድብደባውንም ጀምረዋል። የካርቱም ዋና ኤርፖርትን እንግዲህ ከሶስት ዓመት በኋላ ተከፍቶ ነበር በቀናት ውስጥ ደብድበውታል። በቀጣይ እንግዲህ በኤርትራ ላይ እንደዚሁም በሌሎች የጉርቤት ቤት ሀገራት ላይ ጥቃት ሊፈጽሙ እንደሚችሉ እየተነገረ ይገኛል። የዚህን ነገር አንድምታ በስፋት እንቃኘዋለን። በተለይም ደግሞ እዛ ሱዳን ላይ አሰላለፉን አንተም ታውቋለህ። ቲፒኤልኤፍ፣ የኤርትራ መንግስት እንደዚሁም ደግሞ አልቡርሃን ባንድ ወገናቸው ለአንድ ነው። ጠቅላይ ሚኒስትር አብይ አህመድ እንግዲህ ከወራቶች በፊት አቶ ጌታቸው ዳን አምባሳደር ዱዋኑ ወደ ፖርት ሱዳን ልከው ነበረ ደብዳቤ አስይዘው። እንግዲህ ያ ደብዳቤ ምንድን ያዘው የሚለው እንግዲህ ከጥቂት ወራቶች በፊት የሱዳን ሚዲያዎች ከዲፕሎማቲክ ምንጮች አገኘም ብለው መረጃ አውጥተው ነበረ። ምናልባት በኢትዮጵያ ና በኤርትራ መካከል ወይም በኢትዮጵያ ና በኢትዮጵያ መንግስት ና በቲፌልፍ መካከል ጦርነት የሚቀሰቀስ ከሆነ የአልቡርሃን ወገን በኢትዮጵያ ድንበር አቅራቢያ ላይ ለነዚህ ሁለት ኃይሎች የጦር ካምፕ የጦር ሰፈር እንዳይሰጥ ጠይቀው ነበር ጠቅላይ ሚኒስቴር አብይ አህመድ ይላል የሱዳን ዜና ምንጮች መረጃ። ይሁንና ግን አልቡርሃን ይህን ጥያቄ እንዳልተቀበሉት መረጃዎች ያመላክታሉ። አስመራ በደቡብ ብቻ አይደለም። አሁን ስጋት ያለባት በምስራቆ የሀገሪቱን ክፍል ስጋት አንዣቦባታል። እንግዲህ ፕሬዚዳንት ኢሳያስ አፈወርቂ ባለፉት 30 ና 35 ዓመታት ከሚታወቁባቸው ነገሮች መካከል አንደኛው እንግዲህ በጎርቤት ሀገራት ግጭቶች ውስጥ እጃቸውን ማስገባታቸው ነው። ይሄ ደግሞ ለኤርትራ የተለያዩ መዘዞችን ጫናዎችን አምጥቷል። የአሁኑ ግን እጅግ የከፋ ሊሆን ይችላል እየተባለ ይገኛል። በተለይም በሱዳን ጦርነት ውስጥ ሙሉ ኃይላቸውን አሰልፈው እየተንቀሳቀሱ መሆኑን ተከትሎ ለኤርትራ ሌላ አይነት መዘዝ ይዘውባት እየመጡ ይመስላል። የሀምዳን ዳጋሉ የሰሞነኛው የቪዲዮ መልእክትና ማስጠንቀቂያም ይህንኑ ያመላክታል። እንዴት እያየው ነው አማን? አመሰግናለሁ ዘሩ። እንግዲህ በኢትዮጵያና በኤርትራ መካከል ያለው ግለቱ በጣም በጨመረበትና ሁለቱም ኃይሎች ጦራቸውን ወደ ግንባር አካባቢ ለዛም ጦርነቱ ሊጀመር የሚችልበትን አይነት ፍንጭና አቅጣጫን ባመላከቱበት ሁኔታ ውስጥ አዲስ ክስተት ከወደ ሱዳን የመጣው ክስተት፣ የሚደረገው ጦርነት ምናልባት ሁለት አገራቶች መካከል የሚደረገው ግጭት ጦርነት ነው ወይስ የቀጠናው መልክ ሊይዝ ይችላል ወይስ ምን ሊሆን ይችላል የሚለውን ነገር አዲስ ነገር እንድናይ የሚያስገድደን ነገር ከወደ ሱዳን እንግዲህ መጥቷል። ጀነራል ዳጋሎን ሰሞኑን የሰጡ ማስጠንቀቂያ ማንኛውም ጎረቤት አገር ከየጎረቤት ሀገር ተነስቶ እኛ ላይ ጥቃት ለሚወስዶ አጸፋ እንመልሳለን የሚል ነገር አስቀምጠዋል። እንዲሁ ይህ ነገር ሲነሳ እንግዲህ ብዙ ሰዎች ሁለት ነገር ነው የሚጠረጥሩት። አንደኛው የግብፅ ጉዳይ ነው የሚጠረጠረው። ግብፅ ጀነራል አልቡራንን በዋነኝነት ከሚደግፍ አገር ና ግንባር ቀደም እሷ ነች። ሁለተኛው ግን ኤርትራ ነው የሚጠረጠረው ኤርትራ የሚጠረጠርበት ደግሞ ዋነኛው ምክንያት ባለፈ ጀነራል ዳጋሎን ሱዳን ውስጥ አፕራንድ ሲይዙ ና እንዳለ ሁሉንም የጦሩን አየር ኃይሉን እንትኖችን መቆጣጠር ሲጀምሩ በማሸሽ ወደ ምጽዋ መሄዱን እንግዲህ የሚታወስ ነገር ነው። አየር ኃይሉ ይሄ ምጽዋ ሄዱ። አየር ኃይል ከዛ ተነስቶ እንቅስቃሴዎችን እንደሚያደረግ እንደነበረ የሳተላይት መረጃዎች ወጥተዋል። ስለዚህ ይሄ ጥርጣሬ ከግብፅ በላይ ወደ ኤርትራ የሚያመላክትበት አዝማሚያው በጣም ትልቅ ነው ማለት ነው። እንደው ውስጢ የጀነራል ዳጋሎን እና አልብሯን መካከል የሚደረገው ግጭት ለኤርትራ ሊተርፍ ይችላል ወይ ወይ ደግሞ በኤርትራን ማስጠንቀቃቸው ኤርትራና ኢትዮጵያ ከቀይ ባህር ጋር ተያይዞ የሚያደርጉት ግብግብ ላይ ምን አይነት አስተዋጽኦ ይኖረዋል የሚለውን ነገር ለማየት መጀመሪያ ሁለቱ ጀነራሎች መካከል ምንድን ነው የተፈጠረው? የልዩነታቸው መሰረት ምንድን ነው? እንዴት ኢትዮጵያ ከጀኔራል ዳጋሎን ጋራ ፊት ለፊትም ባይሆን በጀርባም ቢሆን የሚታወቅ ነገር ነው። ከጀነራል ዳጋሎን ጋራ ድጋፍ መስጠት ፈለገች። ለምንድነው ኤርትራ አልቡራን የመረጠችበት ምንድነው ግራውንዱ የሚለውን ነገር ማየቱ የሁለቱን ልዩነት ማየቱ በጣም ጠቃ ይመስለኛል። ሶስት መሰረታዊ ልዩነቶች አላቸው አልቡራንና ዳጋሎን። የመጀመሪያው የስልጣን ሽኩቻ አለ ምንድን ነው? ያኛው ወታደራዊ ኃይሉን ነው የያዘው። ኦፊሻል ሚሊተሪውን ይዞ ማለት ነው አልቡራን። ያኛው ግን ፈጥኖ ደራሽ አጋዥ ኃይሉ የሚባለውን እሱን ይዞ ነው። ስለዚህ ወደ አንድ ኑ ፈጥኖ ደራሽ የሚባሉ ልክ እንደኛ ሀገር ልዩ ኃይል እንደሚባሉ ይፍረስና ወደ መከላከያ ይግባ ሲባል ጀነራል ዳጋ ለሆነ ይህን ፈቃደኛ አልሆነ። ይህን ወታደር መከላከያ ሰራዊት ከጄ ላይ ከወጣ የእኔ የፖለቲካል ፓወር አጣለ ከሚል ነገር ነው። ስለዚህ በዛ ማ አንዱ የፖለቲካ ሽኩቻ፣ የስልጣን ሽኩቻ በመካከላቸው አለ ማለት ነው። ሁለተኛ ኢኮኖሚ ጉዳይ አለ። እንግዲህ ወታደራዊ ኃይሉ ጀነራል አልቡራን የሀገሪቷን ኢንዱስትሪ፣ ሀገሪቷ ውስጥ ኢንፍራስትራክቸሮችን እንዳለ የተቆጣጠረው ይሄኛው ኃይል ነው። ያኛው ደግሞ የወርቅ ማዕድን የምንወጣው ልክ አሁን ትግራይ አካባቢ እንደሚደረገውን አይ ነገር እና ይህን ወደ ቻድ የሚሄደውን ህገወጥ የሰውን እንቅስቃሴ የሚደረግበትን ላይን ይዘዋል። እሱ ላይን መያዙና አንድ ትልቅ ጠቀሜታ ሰጥቶታል። ስደተኛን ከፈለግኩ ቆጣጠራለሁ፣ ከፈለግኩ ደግሞ ይለቃለሁ በሚል ምዕራቢያን ጋር ተፈላጊነቱን ጨምሮለታል። ነጥብ ማለት ነው። ይሄ ሆንና በመሰረታዊ ደረጃ ምንድን ነው ዝርዝር ውስጥ ሲገባ ግልዩታቸው ሲባል ለምሳሌ ከኛ ፐርስፔክቲቭ ካየን አባይን በተመለከተ ጀኔራል ዳጋሎን ፕራግማቲክ ነው ያለው። ነባራዊ ሁኔታን ይዞ መጓዝ የሚችል ሰው ነው። የሆነ ነገር ላይ የሚታበቅ አይደለም። ሲጀምር አመጣጡ ከፍርፌር ላይ የጠረፈ የጠረፍ ፖለቲከኛ ነው። መሀል ሀገር ፖለቲካ ልክ እንደኛ መሀልና ጠረፍ የምንለዋል አይደል? እነሱ ጋም ሱዳኑ ሴንተር ካርቱምና፣ የጠረፍ ሀገር አለ የዳር ሀገር ሀይል ነው ይል ማለት ነው። ስለዚህ አባይም በተመለከተ የግብፅን አስተሳሰብና የአረቦችን ቶድ ሙሉ ለሙሉ የሚቀበል ሰው አይደለም። ይሄ ሁለተኛ፣ እስላሚስት ሸሪያ፣ እስላሚ ጽንፈኛ፣ ፈንዳሜንታሊስት የሚባሉት እነሱ ላይም የጸና አቋም ያለ ነው አይቀበልም ምንም እንኳን እስልምና ሃይማኖትም ቢቀበልም ይህንን ማክረር እንትን ማድረጉ ምናምን የሚለውን ነገሮችን ጽንፈኛ መሆን የሚለውን ነገር አይቀበልም በዚህ መካከል ሁለት ልዩዛላቸው ሉክ እንግዲህ ኢትዮጵያውን ለምንድን ነው ዳጋ ለሆን የመረጠችው ውስትል ያኛው ናሽናሊስት ነው አልቡራን መሬታችን ይፈረረብን አልቡራን ነው ታውቃለህ አልፈሻግም ማለት ነው የአባይ ጉዳይ ላይ ሁልጊዜ የግብፅ እንደሴ ይዞ የሚዞረው አልቡራን ነው ምንም ኢትዮጵያ የግድቡን እንዲህ ማድረግ የለባትም፣ ዋ መሙላት የለባትም። ከተሞላ በኋላም እኛ አብረን ሆነን ነው ማስተዳደር ያለብን ምናምንም ብሎ የግብፅ የምታነሳቸውን ሀሳቦችን ሁልጊዜ የይዞ የሚዞሩ እሱ ነው። በሶስተኝነት ደረጃ ለዚህ ኢትዮጵያ ውስጥ ለሚንቀሳቀሱ ሀይሎች ድጋፍ ይሰጣል። አልብሯል ለአቶኒሌ፣ የቲፒኤልኤፍ፣ የፋኖ ነው ትጥቅና ስንቅ የሚገባው ከኤርትራ መነሻ ቢያረግም በመተማ በኩል አድርጎ እነዚህ በተቆጣጠሩበት አቅጣጫ ነው ጥጥቅ ሚ በለዛ ነው። ባለፈ ኢትዮጵያ ክስም ያቀረበችው ነገር አለ ዩናይት ኔሽን ላይ ማለት ነው። ሱዳን በተመለከተ አቅርባለች። ኖ ፋኖች ኤርትራን እገዛ ያደርጋሉ የሚለውን ነገር ቀጥተኛ በዚኛው በኩል ሳይሆን በዛኛው በኩል እንደሆነ ነው የሚያመላክተው። ግን ማረጋገጫ አለ አሁን ከሱዳን ለታጠለፋኖ ታጣቂዎች መሳሪያ ይገባል የሚለው ይህ እንግዲህ ምንድን ነው መሰለህ፣ አሁን ምናልባት ፖለቲካ ነው የተነተን ያለ ነው። ይህንም መረጃዎችን ይኖራል። በርሲት አይደለም፣ ቁጭ ብሎ አስር ሺ ዲሽቃ ጥይት ምናምን የተባለ ምናምን ነገር አይደለም። እዛ አካባቢ የሚደረገው ትራንሳክሽኖች ይታወቃሉ። ሁለተኛ ፋኖች ከዚህ በፊት የሞት ሽረት እዚህ መተማ አካባቢ ያለውን እንትን ተቆጣጥሮ ነበር። የሚታስታውቁ እዛ ያችን ቦታ ላይ በደንብ ይይዛሉ። ብዙ እዛ አካባቢ ያለ መረጃዎችን በምንሰማ በውስጥ ባሉ ሰዎች መረጃዎችን ስንሰማ እንዳለ ተተኳሾች በዛ በኩል አድርጎ እንደሚገቡ መረጃዎች አሉ ማለት ነው። በዚህ ምክንያት አንዳቸው ከአንዳቸው ጋር ወገኑ ኤርትራ ለምንድን ነው ከአልቡራን ጋር ወገነችው የሚለውን ነገር ማየት ሉክ ይሄ ጀነራል ዳጋሎን ወታደራዊ መሪ ነው። ይህንን ጉዳይ ወታደራዊ መሪ እንቅስቃሴ መጀመሩ ነገም ኤርትራ ምድር ላይ እነ ጀነራል ፊሊጶስ ተነስቶ ይህን እንቅስቃሴ ይጋባል፣ ወደ ጎረቤት ሀገር ይጋባል። ስለዚህ ይሄ እንደዚህ አይነት ነገር እንዳይነሳ አንድ የሆነ መንግስት፣ የመንግስት ቅርጽ የያዘው አካል ብቻ መቀጠል እንዳለበት። ያለዛ ሱዳን ውስጥ የሆነው ነገር ኤርትራ ውስጥ እንደሚቀጥል ስለሚያስቡ በዚህ ምክንያት ነው አንደኛው አልቡራን ላይ ስቲክ ያደረጉበት ምክንያታቸው ማለት ነው። ሁለተኛ ከአልቡራን ጀርባ ያሉ ኃይሎች ነው እነሱ የሚያዩት። ለምሳሌ አልቡራን አንድ ጀነራል ዳጋሎ ከሚከሰሱበት ሂደት ውስጥ ቀይ ባህር አካባቢ ላይ በአዳን ሌሎች አገራቶችን ያመጣል የሚል ነገር፣ ዩኤን ያመጣል፣ ራሽያን ያመጣል የሚል ነው ስጋት ያለው። ይሄ ከመጣ እዚህ አካባቢ ተጽዕኖ መፍጠር አካባቢያችን ስለሚዳከም፣ እነዚህ እጃችን ስለሚጠመዘዝ በሚል ነገር ከአልቡራን ጋራ ወገን የሆኑበት ሁኔታዎች አሉ ማለት ነው ይሄን እንደ መነሻ እናርግና ሁለቱ ማን ነው ከማን ጋር ተሰለፈ የሚለውን ነገር እና ቀጠናዊ መልክስ ሊይዝ ይችላሉ ወይ የሚለውን ትንተና ለማስቀመጥ ሁለት ነገሮች እናንሳ። የመጀመሪያ ማን ነው አልቡራንን የሚደግፈው ከውጭ የሚለውን ነገር የሚሆን በግንባር ቀደምነት አልቡራን ደጋፊ ግብፅና ሳውዲ አረቢያ እንደዚሁም እራን በጀርባ በስውር በኩል፣ እራን በአልቡራን በኩል ደግሞ ስናየው፣ በጀራል ዳጋሎን በኩል ስናየው ዩኤኢ እና የራሽያ ይሄ ዋግነር የሚባለው ቅጥረኛው ጦር አለ። እሱ ነው እንዳለ የጀራል ዳጋሎን ጦርን የሚያሰለጥኖ ከፍተኛውንም የወርቁንም ማዕድንም ተቆጣጥሮ ያለውና እና የጠቀመ ያለው እሱ ነው ማለት ነው። ይሄ በዚህ ቦሌቱ በኩል ያለ ሰው። ይሄ ባለበት ሁኔታ አሁን የኤርትራ ላይ መዛቱ ከኢትዮጵያ ጋር ለሚደረገው ፍጥጊያ ምንድን ነው ሊያመጣ የሚችለው የሚለውን ነገር ነው እንግዲህ ማየት ያለብን። የመጀመሪያው ደረጃ ምንድን ነው ኢትዮጵያ ለቀይ ባህር የምታደርገውን እንቅስቃሴ ወደድንም ጠላንም ኤርትራ ከአልቡራን አልቡራንን በደገፈች ልክ ሁሉ ጅራል ዳጋሎን የኢትዮጵያን ወደ ቀይ ባህርን የመውጣትን ፍላጎት ይደግፋል። በቃ ባይ ዲፎልት ማለት ነው ይደግፋል። ለምንድነው የሚደግፈው? የኤርትራን አቅምን እዛ ጋ ጉልበት ለማሳጣት ማለት ነው። ይህን የሚደግፍ ከሆነ ለምሳሌ ጅራል ዳጋሎን ይሄ ከኤርትራ ተነስቶ በሱዳን ውስጥ ጫና የሚፈጥሩትን ድሮኖች ላይ ጥቃት የሚወስድ ከሆነ ጦርነቱ ምናልባት ቀጥታ በቡሬ ግንባር ነው ያለው አይደል? ትናንትና ማለት አንዳንድ ሰዎች ደግሞ እንደሚያስቡት በዚህ በዛላምበሳ መንገድ ምናምን እሱን ሳይሆን ጦርነቱ በከሰላ በኩል ሊሆን የሚችልበት እድሉም ሰፊ ነው ማለት ነው። ኤርትራና ሱዳን ከፍተኛውን ድንበር ሼር የሚያደርጉት። በዚህ በከሰላ በኩል ካንትኑ ጀኔራል ዳጋሎን ከሚቆጣጠርበት ቦታዎች ላይ ናቸው ማለት ነው። ስለዚህ ጦርነቱ በቀጥታ ራሱ ቡሬ በቡሬ በኩል ሳይሆን የኢትዮጵያ ሰራው በዛ በኩል ዞሮም ግጭቶች ውስጥ የሚገባበት ሁኔታ ሊፈጠር ይችላል ማለት ነው። ግልጽ ቦታውን አካባቢውን ግልጽ ለማድረግ ሁን ለተመልካቾቻችን ግልጽ ለማድረግ ሰከላ እዚህ መተማ አካባቢ ያለ ኤሪያ ነው። ኤሪያውን በደንብ ገለጽልን። ከሰላ ከሰላ ከሰላ ከሰላ ከሰላ ይቅርከሰላ በኢስተርን በኩል ኤርትራ እንደዚህ በዚህ በኩል በአ ጋር አይደለም የከላቸው ማለት ነው። በታች በኩል እኛ አይደለም የምናዋስናቸው፣ በዚህኛው በኩል እንትኖች ናቸው የሚያዋስኗቸው፣ ሱዳኖች ናቸው። ሱዳን በሚያዋስናቸው በኩል ያለውን ግዛትን የሚቆጣጠረው እንትና ነው የሚቆጣጠረው ጀነራል ዳጋሎ ነው ነው የሚቆጣጠረው። ስለዚህ ጦርነቱ ራሱ በመተማ በቡሬ በኩል ሳይሆን በዚህ በኩል ዞሮ የሚሆንበት የሚችልበት አጋጣሚዎች ሰፊ ናቸው። ለምን ለሚለው ጉዳይ ማንኛውም ነገር ከዚህ በኋላ አልታገስም ብሎ ሲያስቀምጥ እኔም ወስዶ እርምጃ አለን ነው እያለ ማለት ነው። ስለዚህ ኢትዮጵያና የኤርትራ ግጭት ቀጠናዊ መልክ ሊይዝ ይችላል ማለት በምን አይ መንገድ ስ ቀጠናዊ መልክ ሊይዝ ይችላል? ይሄንን ጉዳይ አልቡራን ጀኔራል ዳጋሎን ከኢትዮጵያ ጋር ተባባሪ በቀይ ጉዳይ ተባባሪ የሚሆኑ ከሆነና ኢቨን ግንባራ ብረን ሼር የምናረግ ከሆነ በኋላ እናነሳለን። ስለ ሸረሪና ስላሉ ሳደደ ሰራዊቶች አርሚ አዎ ይህን ግንባር አብረን የምንቀላቀል ከሆነ ማለት ነው። ምንም እንግዲህ ጦርነት ግንባር እንትን ፈልጋል። በዚህ በኩል ልዋጋ፣ በዚህ በኩል ልዋጋ የምትሉ ነገር የለም። በሚያመች ቦታ ሁሉ ልትዋጋ ትችላለ ማለት ነው። ይህ ሲሆን ለኤርትራ ማለት ነው አደገኛ ሁኔታ ነው ይዞ መጣው። ነገር ግን እነ ግብጽ በዚህ ሂደት ውስጥ አይገቡም ወይ? ይሄ ቅድም ያስቀመጥናቸው የእነ አሜሪካን ተረስት ምንድን ነው እዚህ አካባቢ ላይ የሚለውን ነገርን በደንብ መታየት መቻል አለበት። የነ ሳውዲን ኢንተረስት ምንድን ነው እዚህ አካባቢ ላይ መሆን የሚለውን ነገር መታየት አለበት። ሉክ የአሜሪካን አቅጣጫ እንኳን ብናየው በቀላል ነገር አሜሪካ ይሄ ቀጠና አካባቢ ምንም እንኳን ጽንፈኝነቱ የአልቡራንን ላይ ጥርጣሬ ቢኖራትም ለምንድን ነው አልቡራን ላይ ጥርጣሬ የሚኖራት ኢስላሚክ ፍሮንት የሚባለው በፊት አልበሽር ስልጣን ላይ ነበሩ የነበረ ፓርቲ አለ አይደል እሱ ማለት ብላዲንን ያስጠለለ ሀይል ነው አልቡራን የእሱ ወራሽ ነው ከዛ ነው መጡት በዚህ ምክንያት በና አሜሪካ በጥርጣሬ ነው የሚታዩት እነዚህ ፅንፈኞች ናቸው የሚለው ነገር ማለት ነው ነገር ግን ይሄ እንዳለ ቢሆንም የዳጋለውን ጉዳይ ግን ስታይ መንግስት ከፈረሰ እዛ አካባቢ ፈንዳ ሽብርተኞች መፍለቂያ ይሆናል የሚል ስጋት ግን አለ። በሌላ በኩል ዋንስ መንግስት የሚባል ነገር እዛ አካባቢ ሱዳን አካባቢ ላይ ከፈረሰ ማለት ላይክና አውቲ ሊደራጁ ይችላሉ። አልሸባብ በደንብ ሊስፋፉ ይችላሉ። ምንድነው ስደተኛ እንደ አሸልፈ ላይ ይችላል ለዚህ ሲባል ምንም እንኳን በጥርጣሬ የምናየው ቢሆን አልቡራን ጉዳዩን ለአልቡራን የውስጣዊ ድጋፍ እንዳላት አሜሪካ ይታወቃል። ይህ ፋክት ነው ማለት ይሄ ከሆነ እንግዲህ ቀጠናዊ ከሆነ አልቡራን ከኤርትራ ጋር ከሆነ ግብጽ ከኤርትራ ጋር ከሆነች አሜሪካ ደግሞ ወይ ራሽያና ዩኤኢን ወደዚህ አካባቢ መስፋፋቷን የሚቃወሙ ከሆኑና ሁለተኛ አልቡሯን በመፍረሱ አደ ቅድም ያልኩ አደጋዎች ይመጣሉ ብሎ የሚያስቡ ከሆነ ወደንም ጠላንም እኛ ለምናደርገው እንቅስቃሴ ማለት ነው የአሜሪካኖች እንትን ያነሰ ሊሆን ይችላል የሚል ግምታ አለ ማለት ነው። ግልጽ ነኝ። በሌላ በኩል ግን ምንድን ነው ይመጣ የሚለውን ነገር ደግሞ ማየቱም ጠቃሚ ይመስለኛል። ኢራን በዋነኝነት ለድሮን ለአልቡራን የምሰጠ ኢራን ነች። ኢራን ደግሞ ቀንደኛ የእነ እስራኤል ጠላት ነች እና አሜሪካም ጠላት ነች፣ በቀጥታም በተዘዋዋሪ ማለት ነው። አልቡራን ከኢራን ጋር ያለው ግንኙነት እነ ሀውቲን እያደራጀ ነው ያለው ምለውን ነገርና፣ ኤርትራም የሀውቲን አማጽያኖችን እየተጠቁ ከየመኑ ሲጠቁ ወደ ኤርትራ ቆላማ አካባቢ የሸሹ ነው የሚል መረጃዎችም እየወጣ ነው ያለው። በዚህ ምክንያት አሜሪካ ለእስራኤል ፌቨር እና ኢራን ቀጠናው ላይ ተጽዕኖ ፈጣሪ እንዳትሆን ደግሞ የኢትዮጵያን ሀሳብ መደገፍ ሁኔታዎችም ሊፈጠሩ ይችላሉ ማለት ነው። በዛም ሆነ በዚህ ግን አንድ እርግጠኛ መሆን የምንችለው ነገር ምንድነው? ኢትዮጵያና ኤርትራ መካከል የሚደረገው የቀይ ባህር ጥያቄ ላይ የሚደረገው ግብ ግብ በኢትዮጵያና በኤርትራ መካከል ብቻ የሚደረግ ነገር ሳይሆን የቀጠናው ጦርነት የመሆን እድሉ በጣም ሰፊ ነው። እሱ ብቻ ሳይሆን ቀጠናውንም የማናጋት አደጋ ማለት ነው ለዚህ ሲባል ትኩረት ተሰጥቶ ነገሮቹ ወደ ግጭት ሳይሄዱ ኢትዮጵያ የምትፈልገውን የሚጠይቀውን ጥያቄ በሰላም መንገድ ማግኘት የሚችልበት ሁኔታ ማመቻቸቱ የኢትዮጵያ ጥያቄ ብቻ ሳይሆን የዓለም ጥያቄ መሆን መቻል አለበት የሚል ነገር ነው ማስቀምጠ በጣም ከዚሁ ጋር ተያይዞ አብሮ የሚነሳ ነገር ሁለት ጉዳዮች አሉ። ከሰሞኑ የተሰራጨውን የቪዲዮ ክሊፕ አንተም አይተዋል እንግዲህ አርሚ ሰባ ሸረሪና አካባቢ እንግዲህ ጠንከር ያለ ወታደራዊ ኃይል አስመርቋል እያንቀሳቀሰም ይገኛል። አንድ የህወሓት ኮሎኔልም እንግዲህ ወዲ አዞል ይመስለኛል የቅጽል ስማቸው ኮሎኔል ናቸው የአርሚ 17ም ታዛዥ ናቸው። በቅርቡ እንግዲህ እንገባለን፣ መሬታችንን በኃይል እናስመልሳለን፣ እንደ 2013ቱ አይደለም አቅማችን እስከ አፍንጫችን ታጥቀናል የሚል ነገር እየተናገሩ ይገኛል። በአንጻሩ ደግሞ ምጽዋ አካባቢ እየተራገፉ ያሉ የጦር መሳሪያዎች እንዳሉ የሳተላይት ምስሎች ያረጋግጣሉ። ሁለት አይነቱ የሳተላይት ምስሎች ናቸው። ምጽዋ አካባቢ ስለተራገፉ የጦር መሳሪያ ወጡት። አንደኛው እንግዲህ ወደ ሱዳን የሚሻገር ለአልቡልሃን ጦር ድጋፍ የሚሆን ከኢራን ሰራሽ የጦር መሳሪያዎች ተተኳሾች የአየር መሳሪያዎች ናቸው ይባላል። ሁለተኛው ደግሞ ከግብጽ በኩል ለቲፒኤልኤፍ ሊደርስ ነው የተባለ የጦር መሳሪያ ነው። የተረጋገጠ ነገር አይደለም ግን፣ ምስሎች እንደዛ ያመላክታሉ። እና እነዚህ ጉዳዮች እንዴት ይታያሉ? ሁለቱን የምናያቸው በጣም ጥሩ እንግዲህ የጦር መሪው አንድ ያስቀመጡትን ተና አለ አሁን 2013 አይደለም 2013 ላይ ድፍን የኢትዮጵያ ክልሎች ተደራጅቶ እኛን ወቅት ሆናል እሱም ብቻ ሳይሆን ደግሞ ጎረቤት አገር ኤሪትሪያን በዚህ ውስጥ በቀንደኝን በግንባር ቀደምነት ተሳትፋ ወቅታናለች አሁን መሬት ላይ ባለው ሁኔታ ግን አማራ ክልል ሙሉ ለሙሉ ፋኖ በዚህ ጦርነት ተባባሪ አይሆንም እንዲያውም የኛ ደጋፊ ሆናል የሚል አይነት አንድ ብቻ ነው ያስቀመጡት። ኦሮሚያ ክልል በጦርነት ውስጥ ነው ያለው የሚለውን ነገር ነው ያስቀመጡት። ኤርትራ አይደለም እኛም መውጋት፣ የእኛ ተባባሪ ነች። ስለዚህ አሁን ባለው ሁኔታ የ2013 እና አሁን ያለው እነሱ እና የሰማይና የምድርና፣ ትልቁን ኃይል ሚዛን የያዝነው እኛ ነን። ስለዚህ ይሄንን ተጠቅመን መግፋት እንችላለን የሚል ነገር ነው ያነሱት። እስቲ ይሄ እውነታ እውነት ነው ወይ መሬት ላይ ባለው እውነታ ብለን እንፈትሸውና የሳቸው ፍላጎት የሳቸው የአሰላለፊነትስ እውን ሊሆን የሚችልበት መንገድ አለ ወይ ብሎን ነገር ብናይ እርግጥ ነው ኤርትራና ኢትዮጵያ ግጭትና አንድ ሀሙስ ነው የቀረው፣ ሮሜ ይገቡ ማለት ነው። ስለዚህ ኤርትራና ፌዴራል መንግስት አንድ ላይ ሆነው ህወሓትን የሚወጉበት እድል በጣም ጠባብ ነው ማለት ነው። የሚካድ ጉዳይ አይደለም። አማራ ክልል ውስጥ ፋኖ የሚባል አደረጃጀት ከመንግስት ጋራ ግጭት ውስጥ ከገባ ሁለት ዓመት ሊያስቆጥር ነው። ይህ የሚካድ ጉዳይ አይደለም። የኦሮሞ ነጻነት ሰራዊት ቀድሞም በዛኛውም በቲፒኤልኤፍ ዘመን ጦርነትም ከቲፒኤልኤፍ ጋር እንወግራለን ብሎ በይፋ ወጥቶ በትግርኛ ተናገረበት አጋጣሚዎችም ነበሩ። ስለዚህ እሱ ምንም እንትን የሚለው ነገር አይደለም። ዋና ሁለቱ ነገር በፋኖ በኩል ያለውና በኤርትራ በኩል ያለው ነው። አሁን ሰውየው እኔ አንድ እሳቸው ትንተና ላይ ትንሽ ጥልቀት የሌለው ትንተናና ዝም ብሎ ሻይ ቤት የሚወራወሬ ነው ብዬ ልተች የሚችልበት ምክንያት ምንድን ነው? ያን በ2013 ጦርነት ጊዜ አማራ ክልል ወደ ጦርነት የገባው ማን ነው? ፋኖ በሚል አደረጃጀት ብቻ ነው እንዴ? ፋኖ የሚባል አደረጃጀት ነ እንዲሁም በጣም የምንትነበር። እሱ በዛን ሰዓት ምልሻ አለ፣ ህዝቡ አለ፣ ብሶት ያለበት ቁጭት ያለው ህዝብ አለ። ያ ሰባት ዓመት ቁጭት ያለው ካላዘመተኝ ዘመዱን እያዘመተኝ ነው ብሎ እስከ መካሰስ ድረስ እኮ ደርሷል እኮ። ልዩ ኃይል የሚባል ነበረ እነዚህ ናቸው አንድ ላይ። አሁን ፋኖ አይዋጋኝም ካልክ ገበሬው አይዋጋኝም ማለት ነው እንዴ? ሚሊሻ አይዋጋኝም ማለት ነው እንዴ? ቁጭት ያለበት ገንፍሎ የወጣ ከውጭ ሀገር እኮ መጥቶ እኮ ተዋጋ አለ እኮ። የውጫቱ መጥቶ እኮ ተዋጋው እኮ። እሱ ፋኖ አይደለም እሱ ልዩ ኃይል አይደለም እሱ ቁጭት ያለበትና ቲፒኤልኤፍ ያደረሰበትን አማራ ላይ ያደረሰበት በደል የሚያውቁ አማራ ነው። አሁን የአማራ ህዝብ ከህወት ጋር የመዋጋት ምን ምክንያት አለው እንዴ? በጣም ብዙ ምክንያት አለው። መጀመሪያ ደረጃ ዋታ አሁን እያለ ያለው ነገር ምንድን ነው? በውጋይድን የኢትዮጵያ የትግራይን ግዛታዊ አንድነት እናስከብራለን ነው የሚለው። ያ ግዛታዊ አንድነት ማለት አንዱ ወልቃይት ነው። የወልቃይት ህዝብን ወደ ባህርነት ይመልሳሉሁ ይላል። ከዚህ በላይ ጥያቄ አለ እንዴ? እሱ አወዛጋቢ ቦታ ነው። አወዛጋቢ ነው ቦታ፣ አወዛጋቢ ነው። በሁለቱም በኩል ይገባኛል ጥያቄ የሚነሳበት አወዛጋቢ ነው። ሌላ ነው እንጂ፣ አሁን ህዝቡ እኮ የመሬት ጥያቄ አይደለም ዋናነት ነት እያነሳ ያለው አማን፣ ቆይ አንዴ አድምጠኝ። አሁን ህዝቡ እያነሳ ያለው የራያ መሬት፣ የወልቃይት መሬት አለ። መጀመሪያ እዛ አካባቢ ጦርነት አለ፣ ግጭት ኤሪያ ውስጥ ነው እያደርጋለሁ፣ ሰላም ነው የምንፈልገው የሚል ህዝብ ነው እንጂ ያለው አሁን ወልቃይት እንትን ይባልልኝ ራያ የሚል አይነት ጥያቄ አይደለም። አሁን ላይ እያነሳ ያለው በመጀመሪያ እያነሳ ያለው የሰላም ጥያቄ ነው። ጥሩ ጥያቄ ጠየቅከኝ። መጀመሪያ ምንድን ነው ያልከኝ? አማራ ህዝብ ህወሓትን የሚዋጋበት ጥያቄ አለው ወይ ብለኝ ነው። ይሄ ነው አሁን ላይ አሁን ላይ ላይ አሁን ላይ እኔ ደግሞ አለው ባይ ነኝ። አለው ያልኩበት ምክንያት ምንድን ነው? አሁንም ቲዲኤፍ የሚባሉ ሽርፍራፊን ይዞ እየጨዋ ያሉት ትግራይ አካባቢ የሚሉት ነገር ምንድን ነው? ትልቁ ጥያቄያችን ግዛታችን አልተመለሰም፣ እናስመልሳለን የሚዋጉበት ኮዛቸውን እኮ ግዛት ወልቃየትን እኮ ነው ኮዛ አድርጎ እኮ ሊዋጉ የተነሱት እኮ ታዲያ አማራ ወልቃይትን ልወስድ ከሚመጣው ሰው ጋራ ቁሟ ጨብጭቦ የሚሰጠው እዛ ቦታ ያለው እኮ አማራ ነው እንጂ እኮ አዲሱ ለገሰ ወይ ደግሞ ተፈራ ዋልዋ እኮ አደለም፣ እኮ ገብተዋል አይደል? ጨብጭቦ የሚሰጥ ሰው አደለም እዛ ያለው ነገር። ስለዚህ ይህንን የሚቀበል አማራ የለም ስል ራሱን ለመከላከል ስል ይዋጋሉ። አንድ እሱ ነው። ሁለተኛ ቲፒኤልኤፍ ወደ ስልጣን ወደ መንበረ ስልጣኑ ብንመለስ ምንድነው? ለአማራ ይዞ በጣም ባይዞ አንድ ጄን ነው የሆነ ነገር መረዳት መቻል አለበት። አማራ ተጨቁኛለሁ፣ ተጨቁኛል፣ እዚህ ሀገር ውስጥ ያለ ስሜ ስም ተሰጥቶኛል፣ በጣም ብዙ በደል ተፈጽሞብኛል የሚል ጥያቄ ያነሳል። አዲሷር ማን ነው የክልሉ ፕሬዚዳንት? አቶ አረጋ አቶ አረጋ ከበደም ያነሳሉ። ጫካ ያለው ሰውም ያነሳል ይህን ጥያቄ። ይህ ጥያቄ ዛሬ ታው አይደለም፣ አይታፈርበትም። ይህን ጥያቄ ይተነሳል። ቲቪ የለፈ ወደ አራት ኪሎ የሚመለስ ይህ ጥያቄ ይነሳል። እንዴ ይነሳል ወይ ስለዚህ ይህን እንዳይነሳ መመለስ ተው፣ ሌላ ጉዳይ ነው። መጀመሪያ ጥያቄው መነሳቱ ላይ ነው መግባባት ያለብን ነገር ማለት ነው። ስለዚህ በምን ሳብ ነው? ከፋኖ ከኛ ጋር ነው ያሉት። እኔ በጣም ደፋሮች፣ አማራ ከኛ ጋ ነው ያሉት። በጣም ደፋሮች መሆናቸው በጣም የገረመኝ አማራ ወልቃይት ለነሱ ሰጥኖ እንደሚዋጋላቸው ይህንን መረዳት አልቻለ። ሁለተኛ ነገር ግን መታየት አለበት፣ ቅድም ያልኩ ነገር አለ። ግጭቱ ቀጠናዊ መልክ ስለሚይዝ አሁን አንዳንድ ፋኖ ሰዎች ችግር የለም ብንተባበር ሲጁኔሮን አይደለም የምንተባበሩ፣ ሲኔሮ ነው አይን ነገር ፈጣናዊ መልክ እኮ የያዘ ሲመጣ እኮ የጁኒየር ጁኒየር እኮ ነው የምትሆነው እኮ። ቅድም እንዳልኩ በዚህ በኩል እነ ግብፅ አሉ እነ ኤርትራ አሉ። አገራቶች ስቴት ናቸው እንደዚህ ማለት ነው። ለእነዚህ መጤ ከነዚህ ጋር ስተባበር የመጀመሪያ ተባባሪው ጁኒየር ነው ሆነ ነው የምተባበረው ቲፒኤልኤፍ አንተ ደግሞ ቀጥለህ መጤ ስተባበር የጁኒየር ጁኒየር ሆነ ነው የሚተባበረው ነገር ማለት ነው። ስለዚህ ትንተናው በደንብ መታየት መቻል አለበት እና እውቀት ላይ የተመሰረተ ጊዜ ነው የሚጠይቀው ጉዳዩ። ሁለተኛ ምን ማን ነው ከአሁን አልቡርሃን ጋር አሁን በምን ሳብ ነው ሊተባበር ይችላሉ ብለህ የሚያስቡ? በምክንያቱ ፋኖ ሸረሪና ያለው እኮ ጦር እኮ ምንም እኮ ማንም ጎፈሬ ሊያበጥር እኮ አይደለም እኮ ባመቼ ሰዓት እኮ ወልቃይትን ረግጦ ሊያልፍ እኮ ነው መጣሁ እኮ። ይህንን እንዴት ነው ተባባሪ ልትሆኑበት የሚችለው? አንዴ ይህ በደንብ በጥልቀት መታየት ያለብን ነገር ይመስለኛል፣ ማለት ነው። እንግዲህ በጣም ጥሩ፣ እዛ አካባቢ በርከት ያሉ ጉዳዮች ናቸው እየተነሱ ያሉት። እንግዲህ የአርሚ ሰባም እዛ ሸራሪና አካባቢ ላይ ከሰሞኑ ያደረጋቸው ወታደራዊ እንቅስቃሴዎች አሉ። የህዋት አርሚ አዛዥም አርሚ አስራ ሰባት አዛዥም የተናገሩት ንግግር አለ። የሱዳንን ጦርነት ከኢትዮ ኤርትራ ጦርነት ጋር አያይዘንም ያለውን ቀጠናዊ መልክ ምን አይነት ነገር ሊፈጠር ይችላል የሚለውን ነገር ቃኝተናል። የዛሬውም ዜ ላይ እንቋጫማል። መልካም የተወዳዳሪ ተመልካቾቻችን የዛሬው የአንድ አፍታ ሳይ ዝግጅታችን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ